ታውቆ እግዚአብሔር አምላክ ለአብርሃም በዘፍጥረት 12 ላይ ሄደና ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎ ለአብርሃም የተስፋ ቃል በዘፍጥረት 12 ላይ ሰጠው። ከዛ በኋላ እግዚአብሔር ከ430 ዓመት የመከራ ሕይወት እስራኤላውያንን ለአብርሃም የሰጠውን የተስፋ ቃል የሚገርም ዮኒ፣ እግዚአብሔር አምላክ ልክ ብሉይ ኪዳን ላይ ወይም በአብርሃም ዘመን ኪዳን የሚደረገው በደም ነው መስዋዕት ምን ያደርጋል? እግዚአብሔር ሲናገር ለአብርሃም ምን አለው? በግራ በኩል መስዋዕት አረገ፣ በቀኝም በኩል መስዋዕት አደረገ። አንድ ነገር ያርዱና ለሁለት ያከፋፍሉታል። ለሁለት አከፋፍለውት በግራና በቀኝ ያስቀምጡትና ኪዳን ይገባሉ። ኪዳን ይገባሉ። እግዚአብሔር ከአብርሃም ጋር ኪዳን ሊገባ ነው። ለዚህ ቃል ኪዳን አብርሃም ታማኝ እንዲሆን እግዚአብሔርም ደግሞ ለዛ ቃል ታማኝ በመሆን በአብርሃም ህይወት ላይ በረከትን እንደሚያመጣ ኦኬ። ያንን ኪዳን ወይም ካቨናንት ለመፈጸም አብርሃም ሁለቱም መስዋዕቱን ለሁለት ለሁለት አደረገና አስቀመጠ። ከዛ እግዚአብሔር አምላክ ቆየበት፣ ለአብርሃም ቆየበት። አብርሃም አሞራ ይመጣል መስዋዕቱን እንዳይበሉት ማለት ነው ያባርራል፣ ምናምን። እግዚአብሔር ቆየበት። ከዛ አብርሃም እንቅልፍ ያዘው፣ አብርሃም እንቅልፍ ያዘው። እንዴ እግዚአብሔር ለምንድን ነው አብርሃም እስኪተኛ ድረስ የጠበቀው? ለምን እንደሆነ ታውቃለህ? ኪዳኑ ለዚህ ለሚገባው ኪዳን ታማኝ ካልሆነ ነገ ኪዳኑ ሊገድለው ይችላል። እርግማንም አለው። ከርስድ ይሆናል። እግዚአብሔር ደግሞ ቀድሞ ነገ አብርሃም እንደሚስት ያውቃል። መቼ አጋር ጋር ገብቶ እስማኤልን እንደሚወልድ ያውቃል። ህጋዊ ባልሆነ እግዚአብሔር ባላከበረው እግዚአብሔር ባላለው መንገድ ወደ አጋር ገብቶ የሳራን ድምፅ ሰምቶ ወደ አጋር ገብቶ እንደ ተስፋው ቃል ያልሆነ እስማኤልን እንደሚወልድ ያውቃል። ለምን? የዛኔ ኪዳኑ ምን አደረገ? ኪዳኑን ስላላከበረ አብርሃም ሊሞት ይችላል። እንዳይሞት ግን እግዚአብሔር አምላክ እርሱ ኪዳን እንዲገባ አልፈለገም። እግዚአብሔር አብርሃም ከዛስ ሌላ ደግሞ ስተት ምን አድርጓል? አቤሴሎም ጋር ገብቶ ሳራን ሚስቱን ምን አድርጓል? እህቴ ናት ብሎ ዋሽቷል። ስለዚህ ሲዋሽ ደግሞ ከአጋር ደግሞ እስማኤልን ሲወልድ ምን ሊሆን ይችላል? ከመጣው ከኪዳኑ ጋር የሚጣረስ ህይወት ስራ ስለሆነ ሊረገም ይችላል። እግዚአብሔር ስለወደደው፣ እግዚአብሔር በደንብ አድርጎ ስላፈቀረው አብርሃምን አብርሃም ኪዳን እንዲገባ አልፈለገም። በሚገርም ሁኔታ ከዛ አብርሃም ሄደው እንቅልፍ ይዞ ሲተኛ እግዚአብሔር መጣ። አብርሃም ጋር እግዚአብሔር ኪዳን አይደለም የፈጠረው መሐላ ነው የፈጸመው ለምን አብርሃም በተኛበት ራሱ እግዚአብሔር በተሰነጠቀው መስዋዕት መካከል አለፈ? ለምን አለፈ? አብርሃም በኋላ ሊጠፋ ይችላል። እግዚአብሔር ግን ምን አደረገ? እኔ ለአብርሃም የሰጠውትን የተስፋ ቃል ካልፈጸምኩ እንደዚህ መስዋዕት ለሁለት ልሰንጠቅ ብሎ በመሃል አለፈ እግዚአብሔር ማለት ነው ወዳጆች። እግዚአብሔር በመሃል አለፈ ለምን? በኋላ ሊጠፋ ይችላል በኋላ አብርሃም ሊሞት ስለሚችል አብርሃምን እግዚአብሔር ተክቶ ምናደርገው ይሄ ይሄ መስዋዕት ለሁለት እንደተከፈለ እንደተሰነጠቀ እኔ ለአብርሃም የሰጠውት የተስፋ ቃል ካልተፈጸመ እኔ ለሁለት ልሰንጠቅ ብሎ እግዚአብሔር አለን። ለምን አብርሃም ነገ እንደሚያጠፋ ያውቃል። ከዛ በኋላ መሐላ ነው እግዚአብሔር ለአብርሃም የፈጸመው። ከዛ በኋላ ወደ እስራኤል ሕዝብ ስንመጣ እግዚአብሔር ለአብርሃም ከተናገረው የተስፋ አንጻር ይሆላችሁ መረዳት ያለባችሁ ነገር፣ ነገ ኃጢአት አትሰሩም ብሎ አይደለም እግዚአብሔር የሚጠራችሁ። ነገ ላትወድቁ ትችላላችሁ ብሎ እግዚአብሔር ከእናንተ ሕይወት ላይ መሰረትን መስርቶ አይደለም የሚጠራው። እግዚአብሔር ምንድን ነው መጽሐፍ ቅዱስ ሲናገር የወደደን በቅዱሱም የወደደን በቅዱሱም ማጠራር የጠራን ደግሞም ያዳነን ይላል ሲጠራ ራሱን ተማምኖ ነው በቅዱሱ አጠራር የሚጠራ ነገ አትወድቅም ብሎ አይደለም እግዚአብሔር የሚጠራ ነገ አትወድቅም፣ ነገ ኃጢአት የሆነ አይሰራም ድንገት ሳታይሎም ብሎ አይደለም እግዚአብሔር የሚጠራ ነገም ቢስት እኔ ጠበቃ ሆኜ በአብ ዘንድ እታየዋለሁ ብሎ፣ ለዛ ነው በአንደኛው ዮሐንስ ምዕራፍ ሁለት ቁጥር አንድ ላይ እግዚአብሔር ቃል ሲናገር አንዳንድ ሰዎች ጴንጤዎች ከጸደቃችሁ በኋላ እንደ ምንድን ነው አማላጅ ምናምን ማለት፣ አማላጅነቱ የጸደቀ ሰው በድካም ውስጥ ስለሚኖር ሥጋ ሞርታል ባዲ ኮራፕተብል ባዲ ነው ሪደምሽን ኦፍ ዘባዲ ይፈጸማል። ሪደምሽን ኦፍ ባዲ ማለት የስጋ ቤዝሆት ይፈጸማል። መቼ? የሚበሰብሰው የማይበሰብሰውን ይለብሳል ኢየሱስ ክርስቶስ ዳግመኛ ሲመጣ። ይሄ ዘረኝነት የሚያምረው፣ ይሄ መጠጥ የሚያምረው፣ ይሄ የሆነ የሆነ ዝሙት የሚያምረው፣ ይሄ ትንሽ ሲበላና ሲጠግ ሰዎች ላይ ደሃ ላይ ለመጨፈር የሚያምረው ይሄ ስጋ ምን ያደርጋል? ኢየሱስ ሲመጣ ይቀየራል። የዛኔ ነው ፍጽምና ሚሆነው ፍጽምና የሚመጣው የዛኔ ነው። ድካም ውስጥ ነው ያለ ነው። ለዛ ነው በስጋችን ውስጥ ድካም ስላለ መጽሐፍ ቅዱስ ሲናገር ይላል፣ በድካማችን የሚራራልን ሊቀ ካህናት አለ። ድካም አለ። ለምን ድካም? ስጋ ስላለ ስጋ ይስታል፣ ይደክማል። ለዛ መጽሐፍ ቅዱስ ስጋ በመንፈስ ላይ ይቀዋወማል ይላል። ስለዚህ የኢየሱስ ምልጃው ምንድን ነው? አሁን ስራው ሲባል የኢየሱስ ምልጃ አንድ ሴናሪዮ ላንሳለ ዮኒ ለምሳሌ ቅድም የተናገርኩት በእናንተ ትላንት የተናገርኩት ነገር አለ። ኃጢአት ሰርተ ወደ ብሉይ ኪዳን ሊቀ ካህን ስትሄድ ዮኒ፣ አንተን አደለ የሚመረምረው ሊቀ ካህኑ ይዘ የቀረብከውን በግ ነው የሚመረምረው። አንተማ አምነህ መጣህ እኮ ኃጢአትህን፣ ኦን ደ ቢሃፍ ኦፍ ዩ። ግን የሚቀርብ በግ አለ፣ ምንም የማያውቅ ማለት ነው። ኦኬ፣ እግዚአብሔር ጋር ሊቀ ካህኑ ይዞ ሲቀር አንተን አይመረምርም፣ በጉን ነው የሚመረምረው። ከዛ ሊቀ ካህኑ የሰዎችን በግ ይዞ ወደ ቅድስተ ቅዱሳን ሲገባ አይሰግድም፣ ደሙን ብቻ ነው የሚያቀርብ፣ አይለምንም ምን አልኩኝ አይሰግድም፣ አይለምንም፣ አይበረከክም፣ ይቅር በለኝ አይልም። ዘኦንሊ ቲንግ የሚያደርገው ነገር ምንድን ነው? ደሙን ብቻ በስሬት መክደኛው ላይ ማቅረብ ነው። ይሄ ማለት የብሉይ የሐዲስ ኪዳን ጥላ ነው፣ ሻዶ ነው። ለማ ለክርስቶስ ኢየሱስ ጥላ ነው። ኢየሱስ አማላጅ ነው ስንል እግዚአብሔር ፊት ሊቀ ካህናቶቹ ደም ይዘው ገብተው እንደማይጸልዩት፣ ደም ይዘው ገብተው እንደማይለምኑት እርሱ ራሱ አምላክ ስለሆነ በስጋው ይታያል እንጂ አብን አይለምንም። ከአብ ጋር እኩል ነው። ከመንፈስ ከባህሪዎቱ ከመንፈስ ቅዱስ ጋር እኩል ነው። ስለዚህ ኢየሱስ አማላጅ ነው ስንል እግዚአብሔር ጋር ጠብር ግፍ ያለ አንዳንድ ሰዎች ኢየሱስን ባይዘወ ኢየሱስን አማላጅ ማለት ሐውማች የኢየሱስን እኮ ትልቅነት እኮ የሚያሳይ ነው የኢየሱስ አማላጅነት ሀውማች ለምን ከኢየሱስ ውጭ አማላጅ መሆን የሚችል የለም። በደሙ አማላጅ መሆን የሚችል የለም። ለምን የእያንዳንዱ ሰው ደም ኃጢአት አለበት። ብቸኛው ንጹሕ ሆኖ አማላጅ መካከለኛ የሚሆነው ኢየሱስ ክርስቶስ ብቻ ነው። ያ ምኑን የሚያሳዩ ንጽሕናው ያ ምኑን የሚያሳዩ ነውር አልበይ አልባ መሆኑ ነው። ያም ያ ምኑን ያሳያል። ቅድስናው ኢየሱስ አማላጅ ነው ስንል ንጹሕ ነው። ከሱ ውጭ በአፊት እኩል ጽድቅ ያለው ማንም የለም። እግዚአብሔር መጣና በቀራንዮ ላይ እኛን ሲመዝነን ሁልጊዜ ሕግ ይጠናናል ሕግ ይጠለናል የሆኔ ዛሬ ሰኞ በ ይህን አላደርግም ብሎ ማክሰኞ ይወድቃል። እኔ ከዛ ሮብለት ይህን አላደረግም ብለ ደግሜ ደግሞ ረድንዳን ሲሆነው ላይፍ ሐሙስለት ወድቃሉ። ስንመዘን በጽድቅ መስፈርት ላይ የሞትን ነው። ለዛ ነው ኢሳያስ ሲናገር እንዳለ ጽድቃችን የመርገም ጨርቆናል። እንኳን አንተ ሰውዬ፣ በስልክ ኃጢአትን የሚጨርስ ሰውዬ፣ ኢሳያስ ራሱም እንዳለ ታውቃለህ፣ ጽድቃችን ራሱ የመርገም ጨርቆናል። ስለዚህ ቋርፋ በመብላት ድንጋይ በመንተራስ ጤዛ በመላስ አመድ በመነስነስና የሆኑ ነገሮችን በማድረግ በፍጹም አትድልም። ለምን መሰለ ዛሬ ሰኞ ዕለት ጥሩ ከዋልክ ማክሰኞ ዕለት ትወድቃል። ለዛ አንዳንድ ሰው ሶስት ቀን ገዳም ሲሄድ የጸደቀ ይመስለዋል። ሶስት ቀን መስጂድ ሲሄድ የጸደቀ ይመስለዋል። ሶስት ቀን የሆነ ሙሉ ወንጌል ሲገባ ያልዳነ ሰው የሆነ የጸደቀ ይመስለዋል። የምትጸድቀው አንተን ወክሎ ስለ አንተ አፊት በገባል በአማላጅ በኢየሱስ ክርስቶስ ስማ እንግዲህ፣ እግዚአብሔር ጽድቃችንን ሲመዝን የመርገም ጨርቆ ነው። የመርገም ጨርቅ ማለት ናዴስ ምን ማለት ነው? ተል ሞዴስ ማለት ነው። የመርገም ጨርቅ ማለት ሴቶች በሬ ሲደርስባቸው የሚጠርጉበት ማለት ነው፣ የሚጸዳዱበት፣ የሴቶች የንጽህና መጠበቂያ እቃ ማለት ነው። ያንን እንኳን እኛ ሴቶቹ ራሱ አረቀው ነው የሚጥሉት። የሰው ጽድቅ በእግዚአብሔር ፊት የሚከረፋ ነው፣ የሚያስጠላ ነው። ምንም በእግዚአብሔር ፊት ይኸውልህ ጽድቃችን የመርገም ጨርቅ ካለ ምን ክፉ ስራን ደግሞ አስቡ። እነ ኢሳይያስ ጋር ቴምፒቴሽን የለም ብራዘር፣ በስልክ የሚመጣላቸው ነገር የለም። ኃጢአት በደሊቨሪ እኮ በሚቸበቸብበት ዘመን ላይ ሆነ በራሴ ስራ ጸድቃለሁ ምትል ሰውዬ ብታቆም ይሻላል። አትችልም፣ አትችልም፣ በፍጹም አትችልም። ስለማትችል ነው ጽድቃችን የመርገም ጨርቆነ ሲባል፣ ኢየሱስ ክርስቶስ መጣና ስለአንተ ተመዘነ፣ ስለአንተ ተመዘነለ እግዚአብሔር ሲመዝን ሁሉም ይወድቃሉ። ኢሳይያስ ይወድቃል፣ በመጋዝ ተተርትሯል። አብርሃም ይወድቃል፣ እስማኤል ጋር ዳዊትን ሲያዩ አቤሴሎምን ወለደ ከኦርዮን ሚስት ሰሎሞን ሲያይ አንድ ሺህ ሴቶች አልበቃ ብሎ ወደ መዋብ ሴቶች ወረድካ ነው። እያንዳንዱን ሲያይ እያንዳንዱ ኃጢአት አለበት። ከዛ ኢየሱስ ክርስቶስን ስለ አንተ አምጥቶ መስቀል ላይ ሲያየው ኢየሱስ ኃጢአት የለበት። ከዛ ዲስ ዘ ታይም አለ ክንዴ መድኃኒትን አመጣችልኝ ማለት ኢያሱ እስራኤላውያንን አስገብቶ እስራኤላውያን ከነዓን ገብቶ ራሱ አላረፉም። ኦኬ፣ ይሄኛው አሁን ሰንበታችን የሆነ እረፍታችን የሆነው ክርስቶስ ኢየሱስ ነው። እርሱም መቀበላችን በክርስቶስ ኢየሱስ ስናምን ምን ተፈጠረ? ለአንዴና ለመጨረሻ የሚገርም የሆን አንድ ምርጥ ሬቨሌሽን ልንገርል። እስራኤላውያን በቀን ሁለት መስዋዕት ያቀርባሉ። ከሦስት ሰዓት እስከ ስድስት ሰዓት እስከ ዘጠኝ ሰዓት መስዋዕት ያቀርባሉ። ሁለቴ ነው መስዋዕት ያቀርባሉ። በመሰዊያው ላይ እሳት አይጥፋ ይባላል። ለምን? ኃጢአት ሰርቶ የሚመጣ ሰው ስላለ። እሳቱ ላይ ምን ይቀርባል መሰለ? ደም ይቀርባል። ስለዚህ እነሱ ከሶስት ሰዓት እስከ ስድስት ሰዓት ከስድስት ሰዓት እስከ ዘጠኝ ሰዓት ሁለቴ መስዋዕት ስለሚያቀርቡ ጌታ ኢየሱስ ክርስቶስ እነሱ በዘመን ሁሉ የሚያደርጉትን መስዋዕት ሶስት ሰዓት ተያዘ ከዛ በኋላ ተሰቀለ አይታ ስድስት ሰዓት ላይ ተሰቀለ። ከዛስ በኋላ ዘጠኝ ሰዓት ላይ ነብሱን ሰጠ። ሁለት ጊዜ እነሱ የሚያቀርቡትን አንዴ ፈጽሞ ለዘላለም እግዚአብሔርን አረካው። እነሱ በየቀኑ ረዱንዳንት የሆነ ነገር ነው የሚያቀርቡት። ለዛውም ኃጢአት መሸፈን ነበር ስርዓቱ። ለምሳሌ ሙያ የሌላት ሴት ቆሻሻ ጠርቅጠርግና ምንጣፍ ስር ትከታለች። ቆሻሻ እኮ አለ። ብሉይ ኪዳን ማለት እንደዛ ነው። በእንስሳት ደም ምን ያደርጋሉ? ምን ኃጢአቱን መሸፈን እንጂ ማስወገድ የለም። ለዛ ነው ዮሐንስ ሲያየው ይሄንን፣ በግ ከባድ በግ ነው። ይሄ ምን አይነት በግ መሰል? ለአንድ ዓመት የሚሸፍን አይደለም። ከሩቅ ሲያየው ነዋ በጉ ለእግዚአብሔር ዘይሀት ተጣለመ። ኃጢአት የዓለምን ኃጢአት የሚሸፍን አላለም። እንደ ብሉይ ኪዳን በጎች ምን አለ? የዓለምን ኃጢአት የሚያስወግድ ሃሌሉያ የሚያስወግድ የእግዚአብሔር በ የሚያስወግድ ነው። አስወጋጁ ኢየሱስ ብቻ ማንም አስወጋጅ፣ ይሄ ኢየሱስ ክርስቶስ ሲቀርብ አብረካ ይሄን ነበር የምፈልገዋል። የጽድቅ ሚዛን ላይ ስለኛ እኛ የተመዘነው ኢየሱስ ነው። ሁሉም ተመዝነው ወድቀዋል። ማርያምም ሁሉ ኃጢአትን ሰርተዋል። ሁሉም የእግዚአብሔር ክብር ጎለ ሁሉ ካለ ሁሉ ነው። ሁሉም አለበት ብራዘር። ሁሉም የነጹት ኢየሱስ ክርስቶስ ደም ነው። ይቅርጣ መጽሐፍ ቅዱስ አንብብል እሱን ከጥቅስ ጋር አድርገው ሁሉም አጣጎላቸዋል፣ የሚለው ከነ ጥቅሱ ነገራቸው። ሮሜ 3 ሃያ መጽሐፍ ቅዱስ ሁሉም እዚህ ምድር ላይ ያለ በሙሉ ኃጢአት ሰርቷል። ስሙ 21 ሮሜ፣ ሁላችሁም አውጡ ከታች ሮሜ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 ኦኬ ኤክሴፕሽናሊ በብራኬት ውስጥ የሚያስቀምጣት ማርያም የለችም። ኤክሴፕሽናሊ በብራኬት ውስጥ የሚያስቀምጠው ዳዊት የለም። ኤክሴፕሽናሊ በብራኬት ውስጥ የሚያስቀምጠው አይ ለእርሷ ጊዜ እንዲኖ ብሎ የለም። ጸጋ የሚያስፈልገው ለደካማ ሰው ነው። ማርያምም ለዛ ነው እንዲህ አለች፣ ነፍሴ በመድኃኒቴ ሀሴት ታደርጋለች። መድኃኒት ካለ በሽታ አለ ማለት ነው። ስለዚህ እርሷም ከአዳም የተላለፈባትን የውርስ ኃጢአት ጌታ ኢየሱስ ክርስቶስ ሞቶ ሲነሳ እርሷም በመንፈስ ቅዱስ ሐዋርያ ሥራ ምዕራፍ ሁለት ላይ መንፈስ ቅዱስን ተቀብላ ቦርናገን ያደረገች በክርስቶስ ኢየሱስ አምና የጸደቀች በጌታ እናታችን ደግሞም እህታችን ናት። የተወደደች የጌታችን እናት የትህትና ተምሳሌ የተወደደች የእግዚአብሔር ወልድ የኢየሱስ ክርስቶስ እናት ኦኬ ከሴቶች መካከል የተመረጠች ጸጋ ብዝት ያለላት በጣም ትሁት ራሷን ከፍ ከፍ የማታደርግ ሰዎች የሰጧትን አደ ራሷን ከፍ ከፍ የማታደርግ ሀምብር እንዲህ ይላል ልዩነት የለምና ሁሉ ኃጢአትን ሰርተዋልና ና የእግዚአብሔርም ክብር ጎሏቸዋል የእግዚአብሔር ክብር ማን ነው ኃጢአት አልባ የሆነው ህይወት ክርስቶስ ኢየሱስ የእግዚአብሔር ክብር ኢየሱስ ክርስቶስም ስለዚህ ማንም የእግዚአብሔር ክብር ጎሎታል ኃጢአት ውስጥ ነው ያለው ከዛ እንዲህ ይላል ጎሏቸዋል በኢየሱስ ክርስቶስም በሆነው ቤዛነት በማርያም ይላል በፍጹም በገብርኤል ይላል በፍጹም በሌላ ሰው ይላል በፍጹም በማንም አይልም። እንዲላል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ጸጋ ማለት ምን እንደሆነ ታውቃላችሁ? አንሜሪትድ ፌቨር ማለት ነው። እኛ ያለፋንበት ያልደከምንበት የእግዚአብሔር ሞገስ ለማይገባው ሰው የሚሰጥ ስጦታ ማለት ለምሳሌ አንድ የታክሲ አሽከርካሪ እየነዳ አምስት ትርፍ ሰው ጭኖ ሲሄድ፣ ከዛ በኋላ ትራፊክ እንዳያይም ብሎ ማለት ነው፣ ትራፊክ እንዳያይም ብሎ መንገድ ላይ ሊያወርድ ገና ሲሮጥ ማለት ነው፣ ድንገት ትራፊክ ወጣበት። ወይኔ አምስት ሰው በቃ ትርፍ ጭኛለሁ፣ እሱን በቃ መንጃ ፈቃድ የተቀምቶ በቃ ሊቀጣይ ነው ብሎ ሲያስበው፣ መጥቶ ትራፊኩ እንዲያለው እንዴት ነህ? ደህና ነህ ወይ? ስራ ጥሩ ነው? እግዚአብሔር ይመስገን ደህና ነኝ። ሚስቴ እኮ ወልዳ አራት ኪሎ ብርቱካን ሰው ሰጠኝ ይሁንዬ፣ ስለዚህ ሁለቱን ኪሎ እስቲ ሼር ላድርግልህ ሲል ትደነግጣለህ። ለምን የምትጠብቀው መንጃ ፈቃድ አምጣ ትቀጣለህ የሚል ነገር ነው የምትጠብቀው ባልተጠበቀ ሁኔታ ግን ምን አደረገው? መንጃ ፍቃዱን አልጠየቀው። ከዛ የማይገባውን ብርቱካንም ስጦታ ሰጡ። ጸጋ ማለት ያ ነው። አጥፍተ በደል ውስጥ ኖረ። የእግዚአብሔር ጸጋ የሚያስፈልገው ሰው ደካማ ሰው ነው ማለት ነው ደካማ ሰው ነው። የእግዚአብሔር ጸጋ የሚያስፈልገው፣ ጸጋ ለሁሉም ነው የሚያስፈልገው። ለምን? በእግዚአብሔር ፊት ሁሉ ኃጢአትን ሠርተዋል። ይኸውልህ ከሴት ጋር ባትተኛ በአካል በሀሳብ ትተኛል። በሀሳብ ማንም የተቀደሰ የለም፣ መጽሐፍ ቅዱስ ላይ ማስረጃ የለም። በሀሳቢሽ ድንግለሽ፣ በስጋሽም ድንግለሽ፣ ይሄ እኛ ቤት ያለው ሀሳብ እንጂ መጽሐፍ ቅዱስ ላይ አያስቀምጥም። ለእርሷም ሞቷል፣ ለእርሷም ኢየሱስ ክርስቶስ ሞቷል። እርሷ ከእኛ ጋር አማኝ የሆነች የጌታችን እናት የምንወዳት፣ የምናክብራት የትህትና ተምሳሌት ራስን ዝቄ ማድረግ ኦኬ እንደዛ ነው ስለዚህ ኢየሱስ ክርስቶስ ምን ሆነ አማላጅ ሆነ ስንል አሁን እግዚአብሔር ዮኒን በሆነ ድካም ውስጥ አይቶት ሊቀጣው ሲል የሚያየው ማንን ነው ኢየሱስን ስለዚህ ኢየሱስን ሲያይ እግዚአብሔር በዮኒ ውስጥ ኢየሱስን ነው የሚያየው ለምሳሌ ይሄ ሪሞት አለ ይሄ ሪሞቱ መጽሐፍ ቅዱስ ውስጥ አስቀመጥኩኝ ከዛ እግዚአብሔር የሚያየው ምኑን ይህም ለምሳሌ እናንተ የምታዩት መጽሐፍ ውስጥ ያለውን አይደለም ኢየሱስ አማላጅ ነው ስንል እኛ በእርሱ ውስጥ ሆነን የሚታየው ኢየሱስ ነው ስለኛ አንድ ነገር ልንገር። ለምሳሌ የኖህ መርከብ አለ። የኖህ መርከብ ውስጥ ኖህ ገብቷል። የኖህ መርከብ ውስጥ ኖህ ገብቶ በሩን የዘጋው እግዚአብሔር ነው፣ በሚገርም ሁኔታ። ለምን በኋላ ኖህ እስቲል የውሃው እንዴት ሆኖ ብሎ ቢከፍት ይገለዋል። እንዳይገለው እግዚአብሔር ከኋላ ጥርቅም አድርጎ ዘጋው መርከቡን። የሰራ ሆኖ እግዚአብሔር ግን ከኋላ ጥርቅም አደረገው። ለምሳሌ ሆንዬ፣ መርከቡ ወዲና ወዲያ ሲማታ ውሃ ሲመታው ኖህ የሚወድቀው ምን ውስጥ ነው? ውስጥ ነው አደለ። ውጭ አይወድቅም። መርከብ ውስጥ ነው የሚወድቀው። ዛሬም በክርስቶስ ኢየሱስ ያመነ ሰው ቢደክምም የሚደክመው የሚጣለው የክርስቶስ አካል ውስጥ እንጂ ከክርስቶስ አካል ውጭ አለ። የዘመርንለት መርከቤ መተለያዬ፣ ሞገዱን መሻገርያዬ፣ ጸጥታ ሰላሙ ሰፍኗል፣ ከእንግዲህ ማን ያስፈራ? መርከባችን ኢየሱስ ነው። መርከቡ ላይ ነው የእግዚአብሔር ቁጣ ያረፈው፣ ኖህ ላይ አይደለም። ኖህ ላይ አይደለም። ኖህማ ፍትት ብሎ ውስጥ ነው ያለው። መርከቡ ላይ ነበር የእግዚአብሔር ቁጣ ያረፈው። መርከባችን ኢየሱስ ክርስቶስ መስቀል ላይ ሆኖ የእግዚአብሔር ቁጣ እሱ ላይ ሲያርፍ እኛ እንደ ኖህ ውስጥ ነበረን። አላገኘንም። እግዚአብሔር በምህረት ነው። የእኛ መርከብ ኢየሱስ ነው። የኖ መርከብ ማርያም አይደለችም። የእግዚአብሔር ቁጣ ያረፈበት የእግዚአብሔር ይሄ እንደተቀሰፈ በእግዚአብሔር እንደተቀሰፈ አየነው። የእግዚአብሔር ቁጣ የኃጢአት ፍርድ ሁሉ ያረፈው ጌታ ኢየሱስ ክርስቶስ ላይ ነው። እኛ ምንም አሉንም። ለምን እርሱ እኛን ከልሎን እንዳ ያንነቃ ኢየሱስ ክርስቶስ ጌታ። አሁን በክርስቶስ ያላችሁ በክርስቶስ ያመናችሁ ሰዎች ከዳናችሁ ከጸደቃችሁ በኋላ እንዴት ነው የፍቅር ራሃዩ ፏፏቴ፣ የምህረቱ ፏፏቴ፣ የቸርነቱ ፏፏቴ ስር ተተክለናል። ስለዚህ ሁልጊዜ በህይወታችን ላይ መጠውለግ እንዳይኖር መድረቅ እንዳይኖር ምን አድርጎናል? ከምህረቱ ከፏፏቴው ስር ምን አድርጎናል? ተክሉናል። ለዛ ነው በድካማችን የማይራራልን ሊቀ ካህን የለንም። ይሁን በጓን የጠፋችሁን በግ ጌታ ኢየሱስ ክርስቶስ ሲያገኝ፣ የጠፋችሁን በግ ሲያገኝ ምን አደረገው ይላል? በአናቱ ላይ ነው የተሸከመው፣ እዚህ ትከሻው ላይ ነው የተሸከመው። አንቺ ማትረቢ የትጠፍተሽ ነው አንቺ፣ አላውቅሽም መጠጥ ቤት እየሄድሽ እንደዚህ ቤት እየሄድሽ አላለም ጌታ ኢየሱስ ክርስቶስ። መርከባን በጓን ምን ይላል? ትከሻው ላይ ያስቀመጣት ከዛስ እየተንከባከባት። አንተ ከአሁን አሁን አንተ የማትረባ ይላል? ኃጢአትን እየቆጠረ እግዚአብሔር የሚቀጣ ይመስላል። ብራዘር፣ እኛ አስቆጥረን ሳይሆን ኢየሱስ ያስቆጠረው ተቆጥሮልን። ለምሳሌ ሮናልዶ ሄዶ ጎል ሲያስገባ አስገባን ትላለ። ያስገባው አንተ አይደለም ሮናልዶ ነው። አንተ እኮ ሜዳ ውስጥ ምንም ኃይለ ገብረስላሴ፣ ጀግናው አትሌቶቻችን፣ የኢትዮጵያ ብርቅዬ አትሌቶች ሄደው አፈር ድሜ በልተው አሰላ ላይ በቆጂ ላይ እነሱ ትልቅ ትሬኒንግ ሰርተው ሄደው እኮ ማራቶን ምናምን ወርቅ ሲሸለሙ ወርቅ በላ እንትላለን ትላለ። አንተ ብራዘር፣ እነርሱ ዋጋ በከፈሉት አንተ በላ እንትላለን። ቀራኒዮ ላይ እርሱ ብቻውን የደምላ ባልቦት ብቻውን በሰፍነግ ሐሞትና ከርቤ አድርገው አጠጥተውት ብቻውን የእሾዋ ክሊል አድርገውለት፣ ብራዘር የኢየሱስ ፊልም ላይ ነው ሲሰራ ተዋንያኑ የራሱ ሰውነት እንዳይታይ እንጂ ኢየሱስ ጨርቅ አላገለደመም። የወንድነት ክብሩን አቶ የሞተ ነው ብራዘር። ህማምና ደዌ ነው የሚለው፣ ህማም ማለት ስለ ኢሞሽን ነው የሚናገረው። የህማም ሰው ሲል ኢሞሽን፣ በሰው ሁሉ ፊት ራቁቱን መለመላውን የሰቀሉት ኢየሱስ። ከዛ ደዌ ደግሞ ዲዚዝ ነው የሲክነስ ነው። ህማምን ሳይኮሎጂካል የተጠቃ ሳይኮሎጂካሊ ኦኬ፣ እንዴት ትጠቀማለህ? ምን ማለት መሰለህ፣ የወንድነት ክብሩን አሳጥተውት መለመላውን ነው የሰቀሉት። ይሄ ኢየሱስን ነው የምንሰብካችሁ። ይሄ የተዋረደልን። መጽሐፍ ሲናገር፣ የእኛ ግን የተሰቀለውን ክርስቶስን እንሰብካለን። ያልተሰቀለ አይሰበክም። ያልታረደ ዝማሬ አይገባም በእግዚአብሔር መንግስት። ለፍጡር መዘመር ዘፈን ይባላል። መጽሐፍ ሲናገር ምንድ ነው የሚለው? ታርዳሃልና ይገባሃል እያሉ መላእክቱ ዘመሩ። ሀያ አራት ሰዓት እነርሱ ለእርሱ እየዘመሩ በየትኛው ሰዓት ነው ያንተን ዝማሬ የሚቀበሉት ወዳጄ?

በቃ አይችሉም ከአንተ መቀበል አይችሉም ለምን እነርሱ ዝማሬ ተቀብሎ አያውቁም እኛ ብቻ እኛ ሀገር ብቻ ያለ ሙጭጭ ብለን የምንሰጠው ነገር አይቀበሉም ዝማሬ የሚገባው እልልታ የሚገባው ስብሃት የሚገባው አኮቴት የሚገባው ስልጣን የሚገባው ብርታት የሚገባው ለሞተው ለተነሳው በአብ ቀኝ ለተቀመጠው ስለ እኛ ለሚታይ ዳግመኛ በክብርና በግርማ በመላእክት አጀብ በአምባላዊ ፈረስ ተጭኖ የሚመጣው የወጉት የሚያዩት ድምፁ የቃዴስን በርኔ የሚያንቀጠቅጥ የሊባኖስን ዝግባ የሚቆራርጥ የሀያልን ወገ የሚፈታ የእግዚአብሔር ልጅ የናዝሬቱ ኢየሱስ የእግዚአብሔር ቃል ተብሎ ጭኖ ላይ የተጻፈለት ከአፉ ስለታም ሰይፍ የሚወጣ አይኖቹ እንደ እሳት ነበልባል የሆኑት አናቱ ፀጉሩ ደግሞ ከበት ፀጉር ይልቅ ነጭ የሆነ በእቶን እንደጋለ ብረት ነሐስ የሆኑን መጥመቂያ እየረገጠ ዛሬ የተዘባበትክበት ኢየሱስ ጌታ አይደለም ያልክበት ከእርሱ ውጭ ቤዛ አለ ብለህ መደርደሪያ ላይ አግዳሚ ወንበር ላይ አስቀምጠ ፍጥሩን ባለህበት በዛው መካከል ጌታ ኢየሱስ ክርስቶስ ብቻውን በክብር ይገለጣል። የአብ የልቡ ትርታ ኢየሱስ ነው። እንዲሰበክለት አብ የሚፈልገው ኢየሱስ ነው ማንም አልሞተም ዋንም ዋጋ አልከፈለም የአብ ደስታ የኢየሱስ መሰበክ ነው ከአብ ጋር ህብረት አለን ከመንፈስ ቅዱስ ጋር ህብረት አለን ለምን የኢየሱስ ክርስቶስ የአብ ልጅ ነው አብም እንዲነገርለት የሚፈልገው አብ እኮ ከሰማይ እንዲህ አለ እኔ የምወደው ልጄ እርሱን እርሱን ስሙታል ኢየሱስ ሲጠመቅ ሰማይ ተቀደደ ሰማይ ተቀደደ። ከዛ በፊት ሰማይ ተቀዶ አያውቅም። የአብ ልቡ ትርታ ኢየሱስ ነው። ስለዚህ በመጨረሻ ይህንን ተናግሬ ልጨርስ። ቅድም የነገርኳችሁ ነገር አለ፣ የሚገርም ነገር ማለት ነው። ሁለት በጎች ይቀርባሉ ለኃጢአት በዘሌዋውያን 16 ላይ ይህን መገለጥ ነገር ልጨርስ። ዘለማዊን 16 ላይ ሁለት መስዋዕት ይቀርባል። ሁለት በግ አውራ በጎች ይቀርባሉ። ኃጢአት ከሰራ ሁለት በግ ይዘት ይቀርባል። አንደኛው በግ ላይ እጃቸውን ይጭናሉ። ለምሳሌ ዮኒ ኃጢአት ከሰራ አንደኛው በግ ላይ እጁን ይጥላል። እጁን ይጭንና የኃጢአት መተላለፍ ይሆናል። ትራንስፈር ኦፍ ትራንስግሬሽን ይሆን የመተላለፍ። ይሄ ኃጢአትን የማስተላለፍ ስርዓት ይደረጋል። ከዛ በኋላ ልክ ዮኒ በበጉ ላይ እጁን ከጫነ በኋላ ኃጢአት የሚሆነው በጉ ነው፣ ዮኒ አደለም። ዮኒ ነፃ ሆኗል ኦልሬዲ ኦኬ፣ ዮኒ ምን ሆኗል? ነፃ ሆኗል። አሁን የሚገርም ነገር እጃቸውን በጫኑ ሰዓት ኃጢአተኛ የሚሆነው በጉ ነው። በጉ ከዛ ይታረዳል። አንደኛው በግ ይታረድና ሆድቃው መሬት ላይ ይዘርገፋል። በአንተ ፊት ሁሉ የታወቀ ነው፣ የውስጣችንንም የልብንም ኩላሊት የምትመረምር አንተን ብሎ ሆድቃውን ይዘርግፉታል። ቆዳን አውጥተው ያቃጥሉታል። ደሙ በስሬት መክደኛ ላይ ይፈሳል። ደሙ በስሬት መግደኛው ላይ ሲፈስ ልክ እግዚአብሔር ለኃጢአት የቀረበውን ደም ከተቀበለ ከቅድስተ ቅዱሳን ምን ይወጣል? ድምፅ ይወጣል ድምፅ ይወጣል። ያ የሚወጣው ድምፅ ነው የሚያሳርፈው እስራኤልን ለአንድ ዓመት። ደግሞ ታይፖሎጂካሊ ነው ይህ ምሳሌያዊ ነው። ወደ አዲስ ኪዳን ስትመጣ ጌታ ኢየሱስ ክርስቶስ ደሙን ይዞ ወደ አብ ሲገባ ይላል። ልክ ያ የብሉይ ኪዳን በግ ወደ ቅድስተ ቅዱሳን ሲገባ ድምፅ አይደለ የሚወጣው? ድምፅ እኮ ነው የሚወጣው። ከዛ እስራኤል ለአንድ ዓመት ያርፋል። ኢየሱስም ደሙን ይዞ ልክ እንደ ብሉይ ኪዳን ደሙን ይዞ ወደ አብ ሲገባ ሐዋርያ ስራ ምዕራፍ ሁለት ላይ መጽሐፍ እንደሚል ታውቃለህ። ድንገት እንደሚነጥቅ አሉ ነፋስ ከሰማይ ምን መጣ ይላል ድምፅ ነው የእግዚአብሔር ድምፅ አዳም ጋር አዳም ጋር የጠፋው ድምፅህን በሰማው ጊዜ ፈራው ተሸሸኩም፣ ያለው የእግዚአብሔር ድምፅ ብርቅ በነበረበት የእግዚአብሔር ድምፅ ሰው በማይሰማበት ጊዜ ከእግዚአብሔር ክብር ጎሎ የነበረበት አሁን የመጣው ድምፅ እንደ እስራኤላውያን ለአንድ ዓመት የሚቆይ ሳይሆን ለዘላለም በእናንተ ዘንድ ይላል። በእናንተ ዘንድ ማለት አንተ ባለህበት ራዲየስ ሆሊ ስፒሪት አለ። ቤትህን፣ ልጆችህን፣ ባለቤትህን ምንድነው ከአንተ የተነሳ የተጠበቁ ናቸው። በእናንተ ዘንድ ይላል። ከዛ በእናንተ ውስጥ ውስጣችንም አለ በእኛ ዘንድም አለ። የሚገርመ ሊቀ ካህኑ ግን ማለት ነው። ሊቀ ካህኑ የሚገርመ እንግዲህ የሚገርመ ሊቀ ካህኑ ሲገባ እግሩ ላይ ሻኩራ ይታሰራል። ሻኩራ የሚባል እንደ ጽናጽል አይነት ነገር ነው። ሻኩራ ይታሰራል። ሻኩራ ይታሰርና ልክ ኃጢአት ካለበት ኃጢአት ካለበት እዛው ይሞታል። ገመድና ሻኩራ ይታሰራል። ከዛ እግሩ ላይ የሚጮኸው ሻኩራ አለ አሁን አንተ በደል ሰርተ ርኩስ ከሆነ የሊቀ ካህኑ ሻኩራ ድምፅ ካለ በህይወት አለ ትላል እግሩ ሲያንቀሳቀስ ምናምን ቅጭል ቅጭል የሚል ሻኩራ አለ የሻኩራውን ድምፅ ከሰሙ አሀ ሊቀ ካህኑ እኔን ወክሎ በእግዚአብሔር ፊት እየገባ ነው ህያው ነው ብሎ ያምናሉ ሻኩራው ድምፅ ከጠፋ አለቀለት በቃ ሞቷል ማለት ነው ከዛ ስበውት ያወጡታል ኢየሱስ ክርስቶስ ሊቀ ካህናችን ወደ እግዚአብሔር አብ ሲገባ ሻኩራ አልታሰረለትም ለምን ኃጢአት አልባ ነዋ ሻኩራ አልታሰረለትም ምንም አይነት ጽናት እግሩ ላይ ምናምን ሻኩራ አልታሰረም ለምን ኃጢአት የለውም የብሉይ ኪዳን ሊቀ ካህን ኃጢአት ስላለበት ነው ሻኩራ የሚታሰርለት ከሞተ በገመድ ጎትቶ ያወጣል ኢየሱስ አብጋ መካከለኛ አማላጅ ሆኖ ሲገባ እግሩ ላይ ሻኩራ የታሰር አይደለም ይወድቃል ይሞታል ኃጢአት ያለው በደል አለው ብለን የምንሰጋለት የምንፈራለት አይደለም ለምን ንጹህ መስዋዕት ስለሆነ ሁለተኛውን በግ ከዛ ምን ያደርጋል ይህን ተናግሬ ልጨርስ ሁለተኛው በሁለት ደቂቃ ውስጥ ይችል ላውራ ሁለተኛው በግ ምን ይሆናል መሰለ? ከዛ ያኛው ከታረደ በኋላ ዮኒ ሁለተኛው በግ ላይ አሁንም እጅን ትጭናል። ከዛ ይሄ ምን ይባላል? የሚለቀቅ በግ ይባላል። ዘሌዋውያን 16 በደንብ አርጋችሁ አንብቡት። የሚለቀቅ በግ ይባላል። የሚለቀቅ በግ እጃቸውን እጅን ትጭንና ኃጢአት ወደዛ በግ ሲተላለፍ ምን ያደርጉታል መሰለ? ከእስራኤል ወጠምሻ ሰው ይመረጥና፣ ያ በግ ከዚህ በኋላ የተረገመ ከተማ ውስጥ ገብቶ አይኖርም። ያን በግ ይሸከመዋል። ዘሌዋውያን 16 አንብቡ። ያን በግ ይሸከመውና ወጠምሻ ሰው ከከተማ ውጭ ወስዶ በጉን ይጥለዋል። ለምን በጉ አሁን ከርስድ ነው ከርስ ነው የሚያዩት እንጂ በግ አይደለም የሚያዩት። እግዚአብሔርም ኢየሱስን መስቀል ላይ አምላኬ አምላኬ ለምን ተውከኝ ሲል ከኢየሱስ ላይ አይኑን አንስቶ አንተን እየተመለከተ ነው። ለምን? ኢየሱስ ኃጢአት ሆኗል። ከሱ አይኑን አንስቶ አንተን እየተመለከተ ነው። ልክ እጁን ሲጭን ማለት ነው። ከከተማ አንድ ወጠምሻ ሰው ይመረጥና በትከሻው ላይ አድርጎ ከከተማ ውጭ ወስዶ ይጥለዋል። ኢየሱስ ክርስቶስ ታይፖሎጂካል ምሳሌያዊ ነው። ልክ ዮሐንስ መጥምቅ በኢየሱስ አናት ላይ እጁን ሲጭን ምን ይላል ልክ ወጠምሻ ሰው የብሉይ ኪዳኑን በግ ተሸክሞ ከከተማ ውጭ እንደሚጥለው ልክ ኢየሱስ ላይ ኢየሱስ ሲጠመቅ እጁን ዮሐንስ በኢየሱስ ላይ ሲጭን ልክ ወጠምሻ ሰው ይዞ እንደሚወጣው ኢየሱስን ምን ይላል ሉቃስ አራት ላይ መንፈስ ወደ ምድረ በዳ መራው ይላል ያኛው ወጠምሻው ይዞት እንደሚወጣ የተረገመ ሆኖ እንደሚወጣ ኢየሱስንም ምን ያደርግ መንፈስ ወደ ምድረ በዳ መራው። ያ የብሉይ ኪዳኑ በግ የተረገመ ሆኖ ማንም የማያየው እንደውም ማኑስክሪፕቶች ምን ይላሉ መሰለ፣ ያንን በግ ማለት ነው ከፍተኛ ተራራ ላይ የወስደውን ይፈጠፍጠዋል። ኢየሱስ ስለ እኛ ምድረ በዳ አርባ ቀን የተተወ በግ ነበረ፣ ስለ እኛ ዋጋ ከፍሎ እየጾመ እየጸለየ የነበረ ማለት ነው ያ በግ። እያንዳንዱ የኖህ መርከብ በለው ኢየሱስ ነው። ያዕቆብ መሰላል በለው ኢየሱስ ነው። የአዳም ተስፋው ብለው ኢየሱስ ነው። የአብርሃም ተስፋ ብለው ኢየሱስ። ሁሉ ነገር ኢየሱስ ኢየሱስ። ወደዚህ ጌታ ጋብዛችኋለሁ። ኢየሱስ ውበታችን ነው። እርሱ መታያ ነው። ጴንጤነትን እያወራሁ አይደለሁም። እኔ ኢየሱስ እግዚአብሔር በኢየሱስ ክርስቶስ በኩል ህጋዊ መንገድ የዘረጋው በኢየሱስ በኩል ነው። ከኢየሱስ ውጭ ማንም አብ የሚቀበለው የለም። መንገድ፣ እውነት፣ ህይወት እርሱ ነው። መካከለኛችን፣ አማላጃችን፣ ዛሬም የሚታይልን ስለ እኛ በእግዚአብሔር አብ ፊት የገባ ጽድቃችን ኢየሱስ ነው። ኢየሱስ ብቻውን ያድናል። መዳን በሌላ በማንም የለም። ኢየሱስ ይወዳችኋል። ቴንክ ዮኒ፣ ቅዱሴ ትችላለህ። ምን በስማ እግዚአብሔር በፈቀደ ጊዜ እኛም በደንብ አንብቤ የክርስቶስን ስብከት እሱን ብቻ እየሰበኩ እንድኖር እግዚአብሔር ይርዳኝ። የሚደንቅ የሚደንቅ የሚደንቅ መገለጽ ነው ይሄ። መባረክ ከአንተ አላወራሁ፣ እውነቴን ነው የምነግርህ። ይሄ ተፖስቶ ስታየው ትደነቃለህ፣ ከአንተ እንዳልሆነ እነግርሃለሁ። ምንም አንተ አላወራም። እጅግ የሚደንቅ የሚደንቅ በጣም በጣም የተገረምኩበት ትምህርት ነው። በጣም እኔ ብቻ አይደለም፣ እዚሁ ላይ ያለው ተገርሞ ነው ሲል ሰማይ ነበረውና የአንተ ንግግር እንዳልሆነ እነግርሃለሁ። መንፈስ ቅዱስ ነው የእኔ የተናገረው በአንተ ላይ ሆኖ እጅግ ሊያረኩት ገባ። ከኢየሱስ ጋር አሉበት የሚባለው ምን ያደርጋል? ቴምፖራሪ እንድትድን ያደርገዋል። ቴምፖራሪ ጾመ ጾሙ ሲያልቅ ያ ወደ ነበረበት ኖርማል ላይፍ ነው አንተንም ጨምሮ በነበርክበት ጊዜ አገልጋይ ነበር ትጾማለ ምን ትላለ ከጾሙ በኋላ ቢራህንም ምንንም የምትፈልገውን ታደርጋለ ከልካየለም ለምን ማንነት ክርስቶስ ላይ ስላሉ የክርስቶስ ሲሆን ሙሉ በሙሉ እሱ በደሙ ይሸፍናል እኔ አሁን የታየኝ አሁን ስትናገር ለካ በደሙ ተሸፍኜ ነው ገብተዋል ደሙ ነው በቃ ይሁኒ ማኛ ይቺን ስድስት ቀን ወፍ ያላመጣበት የክርስቶስ ደም እንጂ ከኔ አንደበት ቢሆንማ ስንት ጥብስ አጀንዳ ነበረ። ስንት ስንት ጥብስ አጀንዳ የክርስቶስን ብቻ እንዲሆን እጅግ አድርጌ ተደንቄያለሁ። ሌላው እዚህ ያላችሁ ሃይማኖት መቀየር እያላችሁ አለ አላለም፣ ክርስቶስ የግል አዳኛ አድርጋችሁ ተቀበሉ ነው ተቀበሉ። ይሄ ደግሞ መጽሐፍ ቅዱሳዊ ነው። መዳን ከፈለጋችሁ፣ እረፍት ማግኘት እኔ ያገኘሁት ልንገር፣ ሰላሜን እረፍቴን አገኘ። ደግሞ ከማን ጋር ልጣላ ነው፣ ማን ምን ብሎኛል ብዬ አስብ ነበር። ደግሞ ማኔ ላሰኘ እስቲ ገብቼ ላስላስል አድርግ ብዬ አስብ ነበር። ደግሞም ስላለም ጭምር በየሆነ አጀንዳ ሲፈጠር የሆነ ማኛ ተናገረ፣ ከዛ ድብልቅልቁ ይወጣል። የሆነ አጀንዳ ይፈጠራል፣ እኔ አስተያየት ልስጥበት፣ ድብልቅልቁ ይወጣል። እሱ ነበር የሚያሳስበኝ። ማን ተናገረኝ? መልስ የምሰጠው መቼ ነው? አሁን ግን ከሰው ላይ አንሱ። አሁንም እኔ እንደገባኝ የኔ የምነግራቸው ከሰው ላይ አንሱና ክርስቶ አንዳንዴ ዝምታ መልስ እንዳለው እኔ አሁን የተረዳው አረን ነው ላይ በጭራሽ አላቅም። ዝምታ መልስ እንደሆነ አላቅም ላስላስ እንጂ መልስ ዝምታ መልስ ሆኖ አያቅመን እናገራል አልሰማን አሁን ግን ብዙ ነገር ይባላል። መቼም አይተዋል። ጥብስ ጥብስ የሆኑ ጨዋታዎች አሉ። እኔ ራሱም መዝናናባቸው ለካ ዝምታም መልስ ነው። ለካ ክርስቶስ ነው መልስ የሚሰጠው። በፊት ያናደኝ ነበር፣ አሁን ያዝናናኛል። ግራ ተጋብቻ ያለው በእውነት ነው። አሁን የምባለው ነገር እያዝናናኝ ነው። የድሮ ቪዲዮዎችን እያመጡ ብለ ይሄ ሰውዬ እንተዋወቃለን፣ እንዲውላላሉ እሱ መላጣ ነው፣ አሁን እኔ ፍሪዝ ነኝ ምናምን ነገር ማን ነው ይህ ሰውዬ? መነጽር አድርጎ ምናምን ነገር ሙሉ ነው የሚቀይረው፣ ገብቷል? ከነ ምናምን ነው የሚቀይረውና ያንን ማንነት አምጥተው ሲፖስቱ አረሱ አይደለም እየተባባሉ ይጨቃጨቃል። እሱን አለ አይደለም ብዬ ሁላ መሸምጠጥ ይችላል። የታቋል። ማን ነው ይህ ሰውዬ? ድምፅ የተቀናብሮ ነው ማለት እችላለሁ። ኖ ኢት ዋዝ ሚ። እንደዛ ሳረግ የነበርኩት እኔ ዮኒ ማኛኔ። እኔ ሌላ አይደለም ማንንም በዛ ነገር አልከስም። ማንንም ምንም አለም። የኔ ኃጢአት ነው፣ የኔ ስራ ነው፣ የኔ ወንጀል ነው። የኔ ለዛም ነው ለጥፋቴ በሙሉ ኢትዮጵያ ህዝብም ሆነ ኤርትራ ህዝብ በእኔ ቂም የያዘ በሙሉ ይቅርበሉኝ አልኩ። ለዛ ይቅርበሉኝ። አሁንም አልኳችሁ፣ የፈለጋችሁትን ቪዲዮ የኔ ወንጀል ስለሆነ መፖሰት አለባችሁ፣ አለባችሁ። ፖስቱ በደንብ አድርጋችሁ አጋልጡ